ኩምሻ በጌታ ነው። አንበሳው ላል አንበሳ አውቆ የከሰው ኩምሻ፣ እንዴት ነው አንተ ኮ ለካ በክርስቶስ ተይዘ ነው። ስድብ ምናምን ማትወደው፣ ጭቅጭቅ ማትወደው፣ ምን ማትወደው፣ ለካ ውስጥ የገባው ከባድ ሚዛን። ደስ አይልም። ሰላሜ ናገኝ በእሱ ስትሆን እኮ ኮንፊደንስ ይኖራል። ከፋት የለም። በጌታ ስትሆን አይሆንም። ሶሻል ሚዲያ ላይ አጀንዳ ጠሯል። ቅድም እኮ ከነሱ ጋር ልባል አወሩ ምናምን በቃ እኔ ብዬ ነቅዬ ነጠውት። አረ ምንድን ነው እኔ ያው ስድብ ስለተውኩ ማመስገን እኮ ነበረባቸው። አደለ መመስገን ያለብኝ የዮኒ ማኛ ስላሱ ነው የሚፈራው እሱ መቶ እኮ ሊያመሰግኑኝ ነው የሚገባው። ብዙ ጊዜ ለምን አሁን ሰው ያ ተሳዳ በነበረበት ጊዜ ያልተተቸው ሰው ዛሬ ክርስቲያን ነኝ እኔ በቃ ሃይማኖቴ ላይ ፎከስ ማድረግ እፈልጋለሁ። ይሄ ምድራዊ ነገር ትቻለሁ ኢየሱስን መከተል ፈልጋለሁ ካለ መፍቱ ነው። እኔ አንድ ሰው አቅፈታው ነው ከመጣ መፍቱ ነው። ባበሻ አትችልም። ሶሻል ሚዲያ ላይ አትችልም። ባባ ጊዮን በጣም ደስ ብሎኛል። አሁን በሶስት ቀን ውስጥ ራሱ ፈገግታች ፈገግታሽ ምናምን ጨምሯል። ረበስ ስምንት ቀን ሆኖኛል። ስነስርዓት ሶስት ቀን ብላ ታሳልስብ ስምንት ቀን ሆኖኛል። በጌታ ፍቅር ካለው ስምንት ቀን ሆኖኛል። አባቴ ላሰላሴለ ክፉ ቃል የለ ምን የለ። ተመዝገ ስምንት ቀን እኔ አስችሎኝ አስራ አምስት ቀን ላስ ላስ አስራ አምስት ዓመት የላስኩ ሰውዬ ስምንት ቀን ዝም አልኩ። ደስታ ላይ እኔ ማብራት ነው ያ በዚህ ምላስማ ከሆን በኋላ ስለ ጌታ ነው የማውራበት ብሎ ጀምሮ ተመችቶኛል። በእውነት ነው ምልህ ጌታ በጣም ወድጀዋለሁ። በጣም የግል አዳኛ አድርጌ በቃ እሱ ሲሰበክልኝ ነው መስማት የምፈልገው ትላንተ የማያወሩት እኮ ላይ ከአንድ ሳምንት ነው። እኔ ሶሻል ሚዲያ ላይ ሲያተራምሱኝ አልነበር። አይ እኔ አመት ያውሩብኛል። ለመሰል የስንት ዘመን ቁጭት አለ። ትቀልዳለሁ። በጌታ ስትሆን አንተ በጌታ አርጋ ቤታየው ወዳጅ አደለች እንዴ? አሁን እኮ ወዳጅ ያኛው ጋር ነበርኩ። ትንሽ ዩቲብ ትሸቅል፣ ግን ትንሽ ላስላት። ሳርጋ ዩቲብ ትሸቅል ከመምጣቷ በፊት ሁሉም ይመጣሉ። አሁን ይከተሉናል። ሁሉም ይመጣል፣ ሁሉም ይመጣል። ጌታ ኢየሱስ ክርስቶስ ግን ቀድማ የምትመጣ ይመስለኛል። እውነት ለመናገር ከማናቸውም ቀድማ ሊያ የምትመጣ ይመስለኛል። ማ በጌታ ትሆናለች ብዬ አስባለሁ በጣም ነው የምትመቸኛ። ላይክ ሶሻል ሚዲያ ለማንም አላዳለም። የእውነት ነው ምለ ማንም ጓደኛ ከሆነ በኋላ እኔ ከማንም ለአንተ ብዬ ከሌላ ሰው ጋር አልጣላም። ለዛ ሰው ብዬ ደግሞ ከማንም ጋር አልጣላም። ከገኘ ሰው ምንድነው መሰለ እንትና ማን ነው ጂጂ? ማንበብ ስለማትወድ አይ ዶንት ቲንክ ወደ ጌታ መምጣት የምችል አይመስለኝ። ማንበብ አትወድ። ይቅርታ ጂጂ፣ ግን እውነቱን ነው የምናገረው ማንበብ ሌሎች ግን ስለሚያነቡ እርግጠኛ ነኝ ብዙዎቹ ወደ ጌታ ይመጣሉ። ሮሚ ሮሚ አይ ሮሚ ሻላ ስላሱን ትወደዋለች። የእሷ አይቆያል። ማን ቀድሞ ይመጣል አልከኝ? ሊያ ሊያ ቀድማ የምትመጣ ይመስለኛል፣ ምክንያቱም ሰላሟን የምታገኘው በዛ ይመስለኛል። ታገኘዋለች ብዬም ማስባል። ደስተኛ ሰው ናት፣ ጥሩ ህይወት አላት። እግዚአብሔር ባርኮላታል፣ ልጇም ትባርክላት፣ ህይወቷም ጥሩ ሆኗል። ከዚህ በላይ ደግሞ ደስታዋን የምታገኘው እርግጠኛው እናገራለው፣ ሊያ ሾው ወደ እግዚአብሔር ቤት ትመጣለች አምልኮ የታወቀችውን ወደ አምልኮ ቀይራው ስትኖርበት የሚታይ ይመስለኛል። ያው ትልቁ መጽሐፍ ቅዱስን ማንበብ ነው። እኔ የለወጠኝ መጽሐፍ ቅዱስ ማንበብ ነው። ሌላው አባታችን አባታችን በጣም የአቡነ ገብርኤል ለእኔ መቀር ለእኔ ህይወት ትልቁ ምሳሌ ናቸው። አቡነ ገብርኤል ትልቅ ትልቅ አባቴ ናቸው፣ በጣም ነው የምወዳቸው። እግዚአብሔር ብሎ እኔ ፔጅ ለአንድ ቀን እግዚአብሔር የፈቀደ ጊዜ መመስከራቸው አይቀርም። ይህን ጉዳ አለ። ደስ ብሎኛል። ሆ በዚህ መንገድ አንዷን ጊዜ ቡና ቀጣላ እዮዳብ ግን ፓስተርነቱን መቼ ነው የሚጠቀምበት? አታነቃቃኝ። አላነቃቃሁም። ማማ ስኪኒዩ እዮዳብ ፓስተርነቱን መቼ ነው የሚጠቀምበት? ጌታን የሚያገለግልበት መቼ ነው? የመጨረሻ ጊዜ መጨረሻ እኔ ያ ተቆርጦ ያየሁት ቪዲዮ ከዜዶ ጋር አይቼ አለቀስኩኝ።

አጀንዳይም አንድ ሆኖ ቁጭ ያለ እኮ አጀንዳ እኔ ሚሊዮን አጀንዳ የነበረኝ ሰው እኔ ሚሊዮን አረፍኩኝ። በቃ አጀንዳይ ክርስቶስ ሆኖ ቁጭ አልኩኝ። በቃ ሰላሜን አገኘሁ። ይሄ እኮ ነው ያስደሰተ ሚሊዮን አጀንዳ ኔጋ ነበር በየቀኑ የምታየው አጀንዳ። አረፍኩኝ እኮ በጣም በጣም ያረፍኩትና ደስተኛ የእውነት እኔም ደስ ብሎኛል። ሌላ ደግሞ ልንገር፣ በጌታ ስትሆን አካሄደ፣ አነጋገር፣ አለባበስ፣ አበላለው ላይ ይቀየራል። ወዝ ይቀየራል፣ ወዝ ይቀየራል፣ ናጠረን ይቀየራል። ወማበስስ ካቦኛው ያለው ሚስ ራሱ ምን አግኝተ ነው በመጣለ ጀምረ ነው ያለች። ሲያቅፉ ራሱ እ ሰላምታ ራሱ የሌለነው በ አይ ፍቅር አላቸው። አሁን ፕሮቴስታንት የሚያሸንፍ በፍቅር ነው። በጽድብ ባለ ጎበዞች ናቸው። በእውነት ተባርከዋል፣ ተባርከዋል፣ በዚህ ተባርከዋል፣ በፍቅር እንጂ ለማንም መልስ አይመልሱም። እንደምታያቸው ይቀጠቀጣሉ በየቀኑ ግን ለማንም መልሶ የላቸው። ይባረኩ። ይሄ መታደል ነው። ይህ መታደል ነው በእውነት። ለዚህ ምናምን የሆነ ሙድ ለሚይዙ ሰዎች ደግሞ መልዕክት ማስተላለፍ የምፈልገው እኛ በቃ የሆነ ተራ ሰዎች ነን፣ እና ተውን። ና ኑ ትንሽ አለ አንድ ቀን ምንም አትከፍሉ፣ ምንም አትባሉ፣ ጎራ በሉና ትንሽ ቁጭ ብላችሁ ውጡ። እውነት አንድ ቀን ብቻ ከዚ በኋላ ሰላምቷን ታን ታያላችሁ የምታገኙትን ሰላም ታያላችሁ። እሱን መጠየቅ ነው፣ ሌላ አይደለም። ጌታን መጠየቅ ነው፣ ፈልገው ታገኘዋል። በጣም ቅርብ ነው፣ በጣም ቅርብ ነው። ጌታ በጣም ቅርብ ነው፣ ከምንለው በላይ ቅርብ ነው። ሸክማቸው የከበደ ሁላ ወደ ኔኑ ነው የሚለው፣ በእውነት ነው የሚለው። ሸክማቸው የከበደ በሙሉ ወደ ኔኑ ነው የሚለው። በቃ ከብዶኛል አልቻልኩም ስትል ወደሱ መሄድ ነው፣ ሌላ ታሪክ በጣም እንጂ ሸክምህን ልካፈል ምናምን የከበደ በሙላ ና ነው የሚለ። ስለዚህ እግዚአብሔር ጥሪው በጣም የተለየ ነው። ቁማዬ እና እኔ ደስተኛ አሁን ስንት ቀን ይቆያል ምናምን እያሉ ሙድ እያያዙ ሳይገባን አጡዘነዋል። ሶሻል ሚዲያ አጡዘነው ነበር ጌታ ሳይገባኝማ ያልዳከርኩበት ቦታ አለ። እሱም ፍለጋ በጣም ነው የዳከርኩት እና እግዚአብሔር ይመስገን። አሜን አሜን። የፈለጋችሁት ስም ልሰጡን ትችላላችሁ። ከፈለጋ እንዲ እኔ ሁን አይሞቀኝ አይበርደኝ ሚሸፍንልኝ ጌታ ኔ አለው። ኦሮሞን በተባልክበት ጊዜ ምን ማ ነበር ስሙ? ገለታ የዛን ምኮ ስሜ ምስጋና ነው። አይገርም የዛኔ ራሱ የኦሮሞ ፋሚሊ አወጣልኝ። ገለታ ምስጋና ተብያል። አንተማን ብሎ ያወጡልኝ ይሆናል። አሁን ማን ብሎ ይጠራል? አሁንማ መጽሐፍ ቅዱሳዊ ስም ነው ያለኝ ዮናስ ነው። ትንቢት የዮናስ ነው። በቃ እሱን ነው ሆነው፣ ሌላ ምን ሆናለሁ? ሰምታችኋል። ገለታ እና የፈለጋችሁትን። ፉርሜት ሳማ እንትና ነው ፉርሜት ሳማ ማይኮ ነው ማይኮ ፍራንክ ነው። ፉርሜት ሳ ብለው ጠፋ ሱ ሊኩ አደረጉት እኮ ረቢይሱስም ግን የኛ የኢትዮጵያን ገፈፉት እኔ ራሱ ቀላልሸዋለሁ እንደ ጌታ ይቀሪ በላይ ድራሹን ያጠፋውት እ መስማ ጠብሴ ነበር። አሁን የንትና ፓርቲ ይዞልሽ እየዞሩ ነው። እና ጴንጤ ስትሆን የምትነዳው መኪና አሁን እንዳልክናጠ ቪት ይዞ እየዞሩ ነው። ያርግለት ያርግለት፣ ፕሌን ይግዛ። እኔ ማንም ኢትዮጵያዊ አደለም መኪና ክሌም ቢነዳልኝ አበሻ ደስታይን አልችለው። ማንኛውም አበሻ አበሻ አልፎለት ሳይ ደስታዬ ነው። ማንኛውም ማንኛውም አበሻ በእውነት ነው የምለው እኔ አልፎለት ሳይ ደስታይን አልችለው። ማንም ማንም እኔን እንኳን በጣም አምርሮ የሚጠራ ሰው ቢያልፍለት ደስታይን አልችለው። ሰው ሲያልፍለት ደስ ይለኛል። ይሄ ባህሬን እግዚአብሔር ነው የሰጠኝ። በጣም እወዳለሁ። ሰው ሲያልፍለት ከሚደሰቱ ሰዎች መካከል እኔን ታገኘኛለህ። በጣም እወዳለሁ። መሆንም ያለበት እንደዛ ነው ያለበት ምን እንደሆነ ታውቃለህ? ብዙ ጊዜ ሰው ስም ይሰጣል፣ ይህንን አድርጋል ምናምን ይላል እና ስም የማይሰጥ ከነ ምናምንታችን የሚወድን አለን። ተቀብለናል። ደግሞ ማንም አውራ ማንም አላውራ፣ ቦታ ምንም መስሎኝም አይታይኝም። የፈለገ ሰው የእውነት ነው የምላችሁ። በነገራችን ላይ ክርስቲያን ስትሆኑ ማለት ነው፣ ሞት ራሱ ምንም አይመስላችሁ። የፈለጋችሁ ደስተኛ ሆናችሁ ነው የምትኖረው። ደህንነት ምንም አይመስላችሁም ብኖራችሁ ምንም አይመስላችሁ። ሁሉም ደስተኛ ሆናችሁ ኮንፍረንስ ሰማችኋል። እረፍቱ ትልቅ ሆነ። ያገኘውበት ምንድን ነው ካልከኝ፣ አረፍኩ አረፍኩኝ፣ በቃ በእውነት አረፍኩኝ። ጌታ አሳረፈኝ። አሜን። እሱ ብቻ ነው ያሁን ደስታዬ። እረፍት አገኘ። ምን ተወራ፣ ምን ተደረገ፣ ምን ሆነ፣ ምንም አይመስልኝ። ጌታ እረፍት እንደሆነ በጣም በጣም ተረዳው። እረፍት ቀላል አልነበረም ጫነው ቀላል አይመስል ብራ ስምንት መቶ ሺህ ሰው ማስተዳደር ቀላል አይደለም የሆነ ዞን እኮ እያስተዳደርኩ ነው አንተ ትቀልዳለህ የሆነ ዞን አለኝ እኮ የራስህ የሆነ ዞን አለኝና ቀላል አይደለም እግዚአብሔር መልካም ግን መጨረሻ ላይ ለመልካም ነገር ራፍ እራሱ እግዚአብሔር አምላክ ማድረጉ ደስ ብሎኛል። ወደ መልካም ነገር አምላክ መቀየሩ የመጨረሻ ተደስቻለሁ። ዝም ብለህ እርገጥ ካልኩ እረግጣለሁ። ምን እንደምልህ ታውቃለህ? ያረኩማ አሜን አትበል ተውልኛል። ምን አትበል፣ አሜን አትበል። ለምን ለምን? ምክንያቱም ነገ ይቀየራሉ። አሙዱ ይቀየር። ዛሬ ስለ ኢየሱስ ክርስቶስ ነግሮኝ ነገ ከተቀየረ አይመለከተኝም። ምን አለ መሰለህ፣ ኢየሱስ ክርስቶስ ጌታ ብሌም እኔ እነሱንም ብሌም ማድረግ አልችልም። አንዱ እንዳኔ ታውቃለህ፣ ኮመንቱን እስካሁን አለ። እኔ ፔጅ ላይ አስቀምጨዋለሁ። ማኛው እኔ እኮ ሱሪ ሳልቀይር አንተ አራት የሃይማኖት ቀይር ካለ አንዴ፣ ሱሪ ሳልቀይር አለቀስኩ። እንደዚህ የሚጫወቱ ሰዎች ምችት ነው የሚሉኝ። በቃ ቀላል ያስቃል፣ እያዩ ሀሳብ የኛ ሰው በጣም ደስ ይላል፣ ያጫውታል። በፊት ቢሆን መልስ አላጣም። አሁን ግን እስቃል። አሁን በሚሰድቡኝ ምናምን ሰዎች በእውነት ገብቼ ጌታ ይባርክ ነው ምላቸው፣ ተባረክልኝ ነው ምላቸው። ሁሌ ስማ በሱት ነው ማየት የምፈልገው። አንተ ነው ከወንጌል በኋላ በደንብ ካጠናው መጽሐፍ ቅዱስ በደንብ ከገባኝ በኋላ የጌታ ወንጌል በደንብ ከገባኝ በኋላ ከዛ በኋላ ከባድ ሚዛንን አባት ክብሩን ግን እሱ ይውሰድን። ያለው ግን ቸርች ነው መሄድ ችግር የለውም። በጣም ብዙ ሰዎች የጴንጤ ጥቅስ ይወዳል የምታውቀው። የሚያጽናና ቃላ ጥቅሶችን በቃ ያጎርፍልሃል አልኩ። ከጫፍ እስከጫ ብዙ ነው የሚቀረኝ ገና ቴክስት አላጨናነቅም። በጣም ደስ የሚል በእውነት በእውነት በእውነት በጣም ደስ የሚል አብዛኛው የቅድስና ቴክስቶች ነው ያለ። አንዳንድ ጥቃቅን ምናምን ይኖራሉ፣ ሌላ ግን አብዛኛው የቅድስና ቴክስቶች ተባረኩልኝ በእውነት ቃላት የለኝ። አይገባኝም ብዬ ነው የማስበው። እኔ ይገባኛል ምንሰው አደለው፣ ምክንያቱም በአጢአት የተመላለስኩ ሰውነ ለረጅም ጊዜ የማይገቡ ነገሮችን ሳደርግ ነበርኩ። ይገባኛል አይገባኝም፣ ግን እግዚአብሔር በቸርነቱ ነው ያንን የቀየረው። ስለዚህ እግዚአብሔርን አመሰግናለሁ። ለዛ ኑሩል እኔ ደግሞ የተመቸኝ ነገር ምን እንደሆነ ታውቂያለሽ? በፊት የተለኮን ነገር ብታጠፋ የእውነት እኔ ላይ የተመቸ ከተመቸኝ ነገር የሆነ በቃ ክርስቲያን ሆኛለሁ ብዬ ስመጣ ክርስቲያን የሆኑት አምኖ ነው የተቀበሉኝ። ግን የተኞች እንደሆኑ ታውቃለህ። ሌላ ሃይማኖት ያላችሁ ምን አገባቸው። እኔ በቃ ክርስቲያን ነኝ ካልኩ እመን። በቃ ለምን አልቀየርም? ነገ ለምን አልቀየርም? ነገ ለምን አልቀየርም? እና በጣም የገረመኝ እሱ ነገር። እውነት በጣም ነው የምወዳት የእኔ ነገር ደግሞ ትንሽ ያንጫጫል። ቀላል አደለም፣ የሶሻል ሚዲያው አንጋፋ የሆነ ሰው ዝም ብለህ ለአተ ስትል ያማል። እንደኛ ኔ ጥሉ እንዲያውም